አታስጨንቀኝ እሺ፣ የትም እንዳትሄጂ ስልክ ስደውል አይሲልኝ። ቤተሰርተሽ የደራ ልጅ ቤተኩለሽ የመሬ ልጅ ባንባርሽ፣ ተውበሻለን፣ አምሮብሻለን፣ ተውበሻለን። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የማእዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ምርጦች የእኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ጉዶችዬ፣ ማሮችዬ፣ ማሮች ትናንትና የሐይሚዬን እና የቡራዬን ቪዲዮ እንዴት አያችሁት እስኪ ንገርኝ ማለት ነው። ብዙዎቻችሁ ደንግጣችኋል፣ አዝናችኋል። እኔም ማለት ነው በጣም የሆነ ከውስጤ የተሰማኝ ስሜት አለ። ስሜቱ ሀይሚዬና ቡራጌ ሊለያዩ ነው ብዬ አይደለም ግን በቃ እውነተኛ ፍቅር ምን አይነት ስሜት እንዳላቸው ሁለቱ ጋር ማለት ነው በደንብ አድርጌ ትናንትና ተረድቻለሁ። በፊትም እረዳለሁ ትናንትናም ተረድቻለሁ ማለት የምፈልገው ነገር ግን ማለት ነው እስከዚህ ሰዓት ድረስ ከሀይሚዬና ከ ጉራጊ ጎን ሆናችሁ እንዳይለያዩ በኮሜንትም በብዙ ነገርም ጥረት ስታደርጉ የነበራችሁ እውነተኛ አድናቂዎች ማለት ነው እግዚአብሔር ጨምሮ ጨማምሮ በቃ ጤና፣ ሀብት፣ ፍቅር ብዙ ነገር ይስጣችሁ ነው የምለው። እውነት በዛ ላይ ደግሞ የሰው መውደድ ይስጣችሁ። የእውነት ትለያላችሁ። እኔ ጋም እየመጣችሁ ኮሜንት የምጽፉልኝ ልጆች አላችሁ በድጋሜ በተከታታይ ኔጋ በተከታታይ የሚጽፉ ልዩ ልጆች አሉና ማለት ነው። ሁሌም ለሐይሚ አይደለም የሚመኙት ለብሩኬ አይደለም ለሁለቱም፣ በቃ ሁለቱ አንድ ላይ ሆነው ማየት የሚፈልጉ ልጆች በጣም ብዙ ልጆች አላችሁ። እኔ ለእናንተ ትልቅ ክብር አለኝ። ነገር ግን ማለት ነው ሐይሚና ብሩኬ በተጣሉ ሰዓት ብሩኬን ብታችሁ ሐይሚን ደግፋችሁ ብሩኬን ስትሳደቡ ቤተሰቡን ስትሳደቡ የነበራችሁ ወይንም ደግሞ ብሩኬን ደግፋችሁ ሐይሚን ስትሳደቡ የሐይሚን ቤተሰቡን ስትሳደቡ የነበራችሁ ሰዎች ትናንት ከተናገሩት ንግግር ምን ተረዳችሁ? ምንስ ተሰማችሁ? አላፈራችሁም? እኔ ታፍራላችሁ ብዬ አስባለሁ። ምክንያቱም የሰው ልጅ ይጣላል ይታረቃል ገባችሁ አይደለ ሐይሚና ብሩኬ ይታረቃሉ ደግሞ ምንድን ነው ያለችው እኔና ብሩኬ ብንጣላም ብንለያይ ብንጣላም ምንም ብንል በክፉ ጊዜ የሚደርስልኝ ብሩኬ ነው በክፉ ጊዜው የምደርስለት እኔ እንጂ ማንም አይደለም ስለዚህ በማያገባችሁ ነገር አትግቡ ብለው ትናንትና መልእክት እንግዲህ አድርሰዋል ማለት ነው። ለወደፊት በሃይሚ እና በብሩኬ ብቻ ሳይሆን ማለት ነው ዶችጌ ወደፊት በቃ ወደፊት በሌላም ሰው ቢሆን በጓደኞቻችሁም ሊሆን ይችላል፣ በቤተሰብም ሊሆን ይችላል። የሰው ልጅ ሲጣላ ጣልቃ መግባት ያለባችሁ ለማስታረቅ እንጂ ለማጣላት አይደለም። እውነት ነምደው በጣም ታዝቧችኋል። ብሩኬም ታዝቧችኋል፣ ሀይሚም ታዝባችኋለች። ሁለት ሁለቱም የውስጣቸው ነው። ምንጭቅ አድርገው ሲናገሩ የነበሩት ምን ያክል እንደገመቷችሁ? አሁን እናንተ ለሀይሚ፣ ለብሩኬ ብላችሁ እራስ በራሳችሁ ስደት ላይ ሆናችሁ ጦርነት ከፍታችኋል። እራስ በራሳችሁ እየተሰዳደባችሁ፣ እራስ በራሳችሁ ብዙ ነገር ስትባባሉ ነበር። ከዛም አልፋችሁ ቤተሰብ ደረጃ ድረስ ደርሳችኋል። ግን እነሱ እንዴት እንደታዘቧችሁ በዛ ላይ ደግሞ ሀይሚና ብሩኬ ሲጣሉ ሰላም በነበሩበት ሰዓት ሰላም በነበሩበት ሰዓት ከሁለቱ ወገን ሆናችሁ ብዙ ነገር ስትሉ የነበራችሁ ሰዎች በተጣሉ ሰዓት ደግሞ ምን ምን ምን ስትሉ እንደነበረ እንግዲህ ሲነግሯችሁ ነበረ። አያችሁ አይደለ? እናንተ እውነተኛ አድናቂ አይደላችሁም። የልብ ወዳጅ ከልባችሁ የምታፈቅሩን ሰዎች አላችሁ ብላለች ሐይሚ። የምትወዱን አላችሁ፣ የምትወዱን ግን ማለት ነው። እኔ እናሱ ስንለያይ ክፍተቱን ተጠቅማችሁ እኛን ለመጉዳት ተነስታችኋል ማለት ነው። ከልባቸው ወደው ደግሞ የሚያፈቅሯቸው ደግሞ ብሩኬንም ሀይሚንም ሳይነጥሉ አንድ እንዲሆኑ ጥረት ሲያደርጉ ነበረ ማለት ነው። እኔም እኔም ፈርዳ እኔም ሁሌ እምላችኋለሁ እንደውም እኮ የሚያዳምጠኝ የለም እንጂ የሚያዳምጠኝ የለም እንጂ ማለት ነው። ተውላችኋለሁ፣ ተው። ግን የስድብ ሦስት ነው ያለባችሁ። እንደው ለማን ነው? ለቅዱስ ተደርባችሁ ሁሉ ስትሰድቡኝ ነበረ። ለምን ከሀይሚ ጎን አልሆንሽም? እኔ እኮ ከሀይሚ አልሆንኩም ከብሩኬ አልሆንኩም። እንደዚህ ጫፍ ላይ የቆምኩ እንትን ነኝ፣ ግንብ ነኝ። ግንብ ይሄ ጫፍ ላይ የቆመ ማለት ነው። ገባችሁ አይደለም። ምክንያቱም ወደ ሀይሚም አልሄድም ወደ ብሩኬም አልሄድም። እኔ የምፈልገው ሰላም ብቻ ነው። ሰላም ብሩኬና ሀይሚዬ አንድ ሆኖ እንዲመጡልኝ እንጂ ብሩኬ ሊዳን ይዞ ቢመጣ ምንም አልመሰለኝም። ስራ ነው፣ ስራ ነው እሱም ተናግሯል። ቀድሞ ሀይምዬ ማለት ነው ማንን ይዛ መጣች? ቅዱሴን ይዛ መጣች። ቅዱሴን ይዛ ስትመጣ ማለት ነው ምንም አልመሰለኝም። ምክንያቱም ቅዱሴ የመጣው ተከፍሎ ነው ብያችኋለሁ። ተከፍሎ ነው እንጂ ሀይምዬ አፍቅረው ወይንም ደግሞ ቅዱስ አፍቅሮ አይደለም የመጣው። ስራቸውን ሲጨርሱ ተመልሰው ይሄዳሉ ተብላችኋለሁ። ግን ያው ቀንተሽ ነው ምናገባሽ፣ የፈለገችውን ብትይዝ ከሴት ጎና ቶኝ ወይ ምናሁን ስትሉ የነበረ እኔ ምንም አይመስለኝም። የፈለጋችሁትን ነገር ብትሉ ማለት ነው። ምንም አይነት ከዚህ በኋላ እኔ ሀይሚና ብሩኬ አንድ ላይ ቢሆኑም የሚጠቀሙት የሚጎዱት እነሱ ናቸው፣ ባይሆኑም የሚጠቀሙት የሚጎዱት እነሱ ናቸው። እኔ ምንም የምጠቀመው ነገር የለም ግን ለሰው ልጅ መልካም ነገር መመኘት ደግሞ የመንፈስ እርካታ ይኖራችኋል፣ መንፈሳችሁ ይረካል። እውነት ነው የምላችሁ። አሁን ለሰው ልጅ መጥፎ ነገር ስታስቡ ወይንም ደግሞ ስትመኙ ወይንም ደግሞ እዛ ሰው ላይ መጥፎ ነገር ስታረጉ፣ መንፈሳችሁ ግን ጥሩ ስሜት ይሰማችኋል? እኔ አይሰማኝም ማለት ነው። እውነት ነው የምላችሁ። አንዳንድ ጊዜ ዋሽቼ ራሱ ማለት ነው የውሸት ታምሌል ባደረግኩ ሰዓት ራሱ ማለት ነው እንዴት እንደሚያቁነጠንጠኝ እኔ ነኝ የማውቀው። የእውነት ነው የምላችሁ በጣም ቁነጠነጣ ይጨንቀኛል፣ ምናምን ማለት ነው። እና ስለዚህ እናንተ እንደምታስቡት አይደለም፣ እኔ የማስበው ማለት ነው። በተረፈ እኔ ችግር የለብኝም፣ እኔ ምንም ችግር የለብኝም። ዋናው ነገር ምንድን ነው? ሐይሚዬ ቡራዬን ተሰናብታው ሄዳለች። የት ነው የምትሄጂው ሐይሚዬ? የትም አትሄጂም እሞሽዬ፣ እሞሽዬ ማለት ነው። ወይ ቡራ ቦታጅራ ይዞሽ ይሄድና፣ ወይ የሆነ ሰው ይመጣና ማለት ነው አንቺንም ብሩኬንም ቁንጥጥ ያደርጓችሁና ማለት ነው አርፋችሁ እንድትቀመጡ ያደርጓችኋል። የትም መሄድ የለም። ስልክሽን ብዘጌ ቤትሽ ይመጣሉ ሀይምዬ ምናልባት ሀገር ለቀሽ ካልሄድሽ በስተቀር ማለት ነው። በዚህ አጋጣሚ ደግሞ ብሩኬ ሁለት መቶ ሀምሳ ሺ ገብቷል። ቡራዬ ጅንኑ አይበገሩ ቆራጡ የፍቅር ሰው እንኳን ደስ አለክ። የብዙዎች ጥያቄ ደግሞ ብሩኬ ለምንድን ነው ሀይሚዬን አፈቅርሻለሁ የማይላት የሚለው ጥያቄ አለ። እንግዲህ አንዳንድ ሰው እንግዲህ ወይ በተፈጥሮ አፈቅርሻለሁ፣ እወድሻለሁ፣ ምናምን የኔ ማር የኔ ወለላ ምናምን የማለት ተሰጥቶ ላይ ኖረው ይችላል። ገባችሁ አይደለም? እውነትንኮነ የምኮ ነው የምላቸው። አሁን አንዳንዱ ማርዬ፣ ፍቅርዬ፣ ወለላዬ፣ ልቤ፣ ኩላሊቴ፣ አንጀቴ የሚል ወንድ አለ፣ ሴት አለ። አንዳንዱ ደግሞ እንደዚህ አይነት ማለት አይወድም አይወድም ሁሉን ነገር በተግባር ነው የሚያሳየው፣ አንዳንድ ወንድ ማለት ነው እና ምናልባት ብሩኬ ከዛ ውስጥ አንዱ ሊሆን ይችላል እና ለምንድን ነው አፈቅርሻለሁ የማይላት ሃይሚን ጥያቄያችሁ ነው ብዙዎቻችሁ ጥያቄ ነው እና እንግዲህ ጉራዬ ተረጋግተ አንድ ቀን ይህንን ጥያቄ ትመልስላቸዋለ ብዬ አስባለሁ ማለት ነው። እሱ ግን ሁሉን ነገር በተግባር ነው የሚያደርገው ቁም ነገር ማለት ነው እና ወጣ ያለ ባህሪ የለውም። ገባችሁ አደለ? እና እንደዛ ነው። ሀይሚዬም ደግሞ ጨዋ ስለሆነች እንጂ እያፈቀረችው እየወደደችው ስሜቷን አውጥታ መናገር አቅቷት አይደለም፣ መናገር አቅቷት አይደለም። ግን ምንድን ነው አንደኛ አስተዳደጋችን አለ፣ ሁለተኛ ባህላችን አለ። እንደውም እኮ በአሁኑ ሰዓት ያሉ ሴቶች ከወንዱ ይልቅ ራሳቸው ናቸው የሚጠይቁት ማለት ነው። ፍቅር ከያዛቸው አፍቅሬሃለሁ፣ ወድጄሃለሁ ወይም ደግሞ ተመችቶኛል ብለው ይናገራሉ። ወይንም ደግሞ እሱ ፍቅሩን ሳይገልጽላት እሷ ቀድማ ፍቅሩን ትገልጽለታለች ማለት ነው። የሚገርባቸው ነገር እና ግን የእነሱ ደግሞ አስተዳደጋቸው እንደዛ አይመስለኝም፣ ዝም ብዬ ሳያቸው ራሱ ማለት ነው እንደውም አሁን ወደ አዲስ አበባ ከመጡ ተሻላቸው፣ እንጂ ቡታጅራ ላይ በነበሩበት ሰዓት እንዴት በጣም ይሆናል። አይደለም? ለሚጠቀሙት ቃላቶች ራሱ በጣም ይጠነቀቃሉ። አይደለም? ለሚጠቀሙት ቃላት ቀርቶ አለባበሳቸው ራሱ ማለት ነው፣ ትንሽ ያዝ የተደረገ ነገር ነው ማለት ነው። እና ለማንኛውም አንቸኩል፣ እስኪ ቤተሰብ ለመፍረድ አንቸኩል። መጨረሻውን እኔ እግዚአብሔር ያጣመረውን ማለት ነው ማንም አይነጥለውም። ማንም አይነት ነው። እኛ ፈጣሪ ካላለ አይሆንም። በነገራችን ላይ ማለት ነው እና እኛ ስለ ጮህን ስላለቀስን፣ ሆስፒታል ስለገባን፣ ወይም ደግሞ እሪ ብለን እንትን ስለታመምን ምናምን ምናምን አይደለም። እነዚህ ልጆች የሚቀጥሉት ፈጣሪ ባለው ነው። ሁሉም የሚቀጥለው ገባችኋ? አይደለ? ስለዚህ አሁን ሰሞኑን በጣም ብዙ ነገር እየሰማን ነው። ታመው ሆስፒታል የገባች ልጅ አለች። እሳት በሳት ፈይታት እንደዛ። ለምን እስከዚህ ደረጃ ለምን ትደርሳላችሁ? እህቶቼ፣ ለምን ራሳችሁን ጠብቁ እንዴ። ሀይሚዬ ብሩኬኮ ሰው ናቸው ሰው ናቸው። የሰው ልጅ ይቀየራል። የማይቀየር ነገር የለም። የእውነት ለምላችሁ ይጠላል፣ ይለያያል። መኖር ካለበት ባብሮ ይኖራል። ግን እናንተ እስከዚህ ደረጃ መድረስ የለባችሁም። በቃ ጥሩ ነገር ተመኙላቸው፣ ጥሩ ነገር ተመኙላቸው። ከዛ ግን በዘለለ ራሳቸውን እስከ መጉዳት ደረጃ ድረስ መድረስ የለባችሁም። ለምን? እናንተ ያላችሁ ስደት ላይ ነው። በቃ የሆነ ነገር ቢደርስባችሁ ማንም ይመጣው ማንም አይመጣላችሁም። ሀይሚ ብትታመም አይበለውና፣ አይበለውና ሀይሚ ብትታመም በአቅራቢያዋ በጣም ብዙ ሰዎች አሉ፣ ቤተሰቦቿ አሉ። እኛ ማን አይደል እኔ እኔ አሁን እዚህ ጋ የሆነ ነገር ብሆን ማለት ነው አንድ ፈጣሪ ነው ያለኝ ከፈጣሪ በታች እንግዲህ ምናልባት ታመመች ብለው ይዘውኝ ሆስፒታል ሊሄዱ ይችላሉ ግን ከጎኔ ማንም የለም አይዞሽ ይሄን ጠጪ ይሄን እምቢ ይሄን እንደዚህ ጋ የሚለኝ ማንም የለም ማለት ስለዚህ እራሳችንን መጠበቅ ያለብን እኛ ነን እንጂ ማንም አይደለም እንዴ እናንተ ስትኖር እኮ ነው ሐይሚዬን ብሩኬን ሌሎችንም ቢሆን መውደድም ሆነ ማድነቅ የምችል አደለ። ስለዚህ ለራሳችሁ መሆን አለባችሁ ብዬ አስባለሁ። ለማንኛውም ማለት ነው ውዶችዬ፣ እነ ማናቸው እነ ፍቅር ወደ መጡበት፣ እነ ኤልዱ ኤልዳና ኤልዱ ወደ መጡበት፣ እነ ቀብርጥሶ እነ ቀብርጥሶ ዳኔ የራሱን ህይወት እኮ መኖር ጀመረ። አልሰማችሁም እንዴት? ነገሩን ያመጣው ዳኒ ሶሲም ነበሩ፣ አይደለ? አሁን ዳኒ የለም እኮ፣ ዳኒ ተረስቶ፣ አሁን ደግሞ አይዲያው ቀይ ይርዱ እነማን ናቸው? እነ ብሩክ እና ሊዳ ናቸው ማለት ነው። ስለዚህ እየዞራችሁ አስቡ፣ አስቡት ውደችዬ እኔ ዳኒን ምናልባት አስቀየሚው ከሆነ ፈጣሪ ቅር ይበለኝ። ተሳድቤ ማለት መጥፎ ቃላት ተናግሬ ምናልባት እኔ ይሄ እንደ ኮረሪማ ይሄ የሆነ እንደው ዝንጅብል ምናምን ነው ምለው እንጂ እኔ ቤተሰቡን አልነካ የእሱን ሞራል የሚነካ ዝንጅብል ጠቃሚ ነው፣ ታውቃላችሁ አደለ? ዝንጅብል፣ ኮረሪማ ያው ጠቃሚ ነው ብዙም መጥፎ አይደለም ማለት ነው እና እኔ ስገድል ራሴን አውቃለሁ የእውነት መጥፎ ነገር አልናገርም ብዬ አስባለሁ ምናልባት አንዳንድ ጊዜ ስሜታዊ ሆኜ ተናግሬ ከሆነ በማለት ነው እና ሁሉም የራሱ ህይወት ይኖራል፣ እና ሐይሚዬም አሁን የራሳቸውን ህይወት ይኖራሉ። እኛም የራሳችንን ህይወት እንኑር ነው የምላችሁ። ለማንኛውም አትጨናነቁ፣ አታስቡ። አዲስ ነገር አዳዲስ ነገር ነው የሚመጣላችሁ በየቀኑ ማለት ነው። ሐይሚ ብሩኬ ማለት ነው፣ ጭንቅላታቸው ማለት ነው፣ በጣም ስማርት የሆኑ ልጆች ናቸው። የአይዲያ ሰው ናቸው፣ ብልጥ፣ ጎበዝ፣ ምን ማድረግ እንዳለባቸው፣ ምን መስራት እንዳለባቸው ማለት ነው በደንብ አድርገው የሚያውቁ እንደዚህ የሚያሽከረክሩ እንትን ታውቃላችሁ፣ ምንድን የሚባለው ካሴት፣ ካሴት፣ ካሴት ታውቃላችሁ፣ የቴፕ ውስጥ የሚገባ እንደዚህ የሚያጠነጥነው ካሴት። ልክ እንደዛ ናቸው ማለት ነው። ለማንኛውም ውዶችዬ ማሮችዬ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ፣ ደህና ሆኑልኝ። ሙቀቱ ሙቀት እንዳይመስላችሁ ኤሲ ብላኩስ ማለት ነው። በጣም ይጮሃል ድምጽ ስላለው ኤሲውን አጥፍቼ ነው ግን እንዳለ አልቦኛል ማለት ነው። የሆነ በቃ ሙቀት ተሰምቶኛል እና ሰላም ሆኑልኝ። ዛሬ ደግሞ አዲስ ነገር ይዘውልን ሊመጡ ይችላል አይታወቅም። እናንተ ብቻ ተረጋጉ፣ ረጋ በሉ ነው የምላችሁ ሰርተሽ የደራ ልጅ ተኩለሽ የመሬ ልጅ፣ ተውበሻል፣ አምሮብሻል፣ ተውበሻል።